አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዛሬም በአዲስ ቪዲዮ ተመልሰናል። በዛሬው ቪዲዮአችን አላህን ለማታለልና ብልህ ለመሆን የሞከሩት ህዝቦችና መጨረሻቸውን የምንመለከት ሲሆን እስከ ቪዲዮ መጨረሻ ድረስ በመቆየት ቪዲዮ ከተመቸው ላይክና ሰብስክራይብ በማድረግ የቻናላችን አንድ አካል መሆን እንዳይረሱ። በእስራኤል ልጆች ዘመን አይላ በምትባል ጠረፍ መንደር ውስጥ የሚኖሩ ብዙ ሰዎች ነበሩ። ዓሳ በማጥመድ ዝነኛም ነበሩ። እነዚህ ሰዎች የተመቻቸና የበለጸገ ህይወት ይኖሩ ነበር። ነገር ግን የዚህ ዓለም ፍቅርና የፍላጎታቸው መብዛት የጌታቸውን ቁጣ ያወረደባቸውና የአላህን ትዕዛዛት እንዲጥሱ አድርጓቸዋል። ታሪካቸው በቅዱስ ቁርአን ውስጥ ተጠቅሷል። ለሀገሮች ትምህርትና በኃጢአት መጽናትና የአላህን ትዕዛዝ ማመፅ የሚያስከትለውን መዘዝ ያብራራል። ይህ ታሪክ ምን እንደደረሰባቸው እንዴት እንደተፈተኑና መጨረሻቸው ምን እንደሆነ በዝርዝር ይገልጽልናል። የአይላ መንደር ለህዝቦቿ ቀዳሚ መተዳደሪያ በሆነው በአሳ ብዛት ትታወቅ ነበር። በየቀኑ አሳ ለማጥመድ ወጥተው ከባህር ችሮታም ይኖሩ ነበር። ነገር ግን አላህ እምነታቸውንና ታዛዥነታቸውን ሊፈትን ፈልጎ ነበር። ስለዚህም እሁድን የአምልኮ ቀን እንዲያደርጉ አዘዛቸው። እና በዚያ ቀንም አሳ ከማጥበድ እንዲቆጠቡ ታዘዙ። ያ ቀን ለእነሱ የተቀደሰ ቀን ነበር። ባህሩንና ስንቋንም እንዲያሳርፏትና ጌታቸውን እንዲለምኑን ታዘዙ። የአላህ ፈተና በዚች ብቻ ያላበቃም ነበር። በዕለተ ሰንበት አሳዎች እንዲባዙ አደረገ። በባህሩ ዳርቻ ላይም ተሰብስበው እንዲመለከቷቸው አደረገ። አሳዎቹ በሌሎች ቀናት ጠፍተው ሳለ በሰንበት ባህሩ ሞልቶ ማየት እስግብግቦቹ ሰዎች ከባድ ሆኖ ነበር። ሰይጣንም በልባቸው ውስጥ ሾልኮ በመግባት የአላህን ትእዛዝ ለመሻር በተንኮልና ዘዴ ይፈታተናቸው ነበር። አንዳንዶቹም የእሁድን ዓሳዎች ለመያዝ ቅዳሜ መረባቸውን አጥምደው ሰኞ በማውጣት ሙሉ ለሙሉ የአላህን ትእዛዝ በግልጽ ሳይቃወሙ አላህ ሱብሓነሁ ወተዓላ ላይ ብልህ ሊሆኑበት ሞከሩ። በእርግጥም መረቦቹን ሰኞ ቀን ሲፈትሿቸው በአሳ ከመሞላታቸው የተነሳ ጎትተው ለማውጣት ተቸግረው ነበር። የመንደሩ ነዋሪዎች በሶስት ቡድን ተከፈሉ። የመጀመሪያዎቹ ኃጢአተኞቹ ናቸው። እነዚህም በእሁድ ቀን አሳውን በማታለል ያጠምዱ ነበር። በሁለተኛው ቡድን አማኞቹ ነበሩ። እነሱ ደግሞ አለመታዘዝ የሚያስከትለውን መዘዝ እየመከሩና እያስጠነቀቁ ጽኑ አቋም የያዙ ጸድቃን ነበሩ። ሶስተኛው ቡድን ዝምተኛው ቡድን ነበር። እነዚህ በአለመታዘዝ ውስጥ አልተሳተፉም፣ ነገር ግን በዝምታ ተቀምጠው ነበሩ። ከኃጢአተኞቹ ጋር ባይቀላቀሉም መካሪዎቹንም አልደገፉም ነበር። መካሪዎቹ ኃጢአተኞችን ሊገስጹ ሞከሩ። የአምላክን ትእዛዛት መጣስ የሚያስከትለውን መዘዝ አስታውሰው ፍርዱን እንዳያታልሉ አስጠነቀቋቸው። ወየውላችሁ፣ ለምን የአላህን ትእዛዝ ትተላለፋላችሁ? በቃል ኪዳኑም ትቀልዳላችሁ? አሏቸው። ኃጢአተኞቹ ግን በመካሪዎቹ እያፌዙ በአስጠንቃቂዎቻቸውም እየተሳለቁ በመተላለፋቸው ጸኑ። እነሱም ይህን እንደ ጥሰት አናየውም፣ አላህ በሰኞ አሳ ከመሰብሰብ አልከለከለንም። እነዚህ አሳዎች በራሳቸው ወደ መረባችን መጥተው ነው። እኛም የምንወስደው አላህ የሰጠንን ብቻ ነው። ዝም ያሉት ግን በዝምታቸው ቀጠሉበት። ለመካሪዎቹም አላህ ልባቸውን ያጠመመባቸውን ሕዝቦች ለምን ትሰብካላችሁ ብለው ዝምታቸውን አጸደቁ። አላህ ሕዝቡን ወደ ልባቸው እንዲመለሱ ጊዜ እየሰጣቸው ነበር። ነገር ግን እነርሱ በአመጻቸው ጸንተዋል። ሰዎቹም ለአላህ ትዕዛዝ ምንም ክብርና ፍራቻ ሳይኖራቸው በድርጊታቸው የሚፎክሩበት ደረጃ ላይ ደረሱ። መካሪዎቹም ኃጢአተኞቹን የማስተካከል ተስፋ አላዩም። እናም ከነሱ ርቀው የተለየ መኖሪያ ቦታ ይዘው መኖር ጀመሩ። ከዚያ በኋላ ህዝቡ ከጥመታቸው እንዲመለሱ ብዙ ማስጠንቀቂያ ተሰጣቸው። የአየሩ ሁኔታ በጣም ተለዋዋጭ ሆነ፣ ከአደንም ከለከላቸው እና ነፋሱ ከወትሮ በተለየ ኃይለኛ ሆነ። ነገር ግን ህዝቡ በኃጢአታቸው ጸንተው ንስሐ ለመግባት ፈቃደኛ አልሆኑም። ንፋሱና ዝናቡ ከቀን ቀን እየበረታ ቢሄድም ምንም ውጤት አላስገኘም። ሰዎቹ የኃጢአታቸውን ንስሐ አልገቡም። ከዚያም የአላህ ትእዛዝ መጣ፣ ቅጣቱም ወረደ። ሁሉን ቻይ የሆነው አምላክ አላህ ስብሓነሁ ወተዓላ እንዲህ ብሏል፦ ኃጢአተኞቹን ወደ ዝንጀሮ ለወጥናቸው፣ የተናቁ ዝንጀሮችም ሆኑ እና ሳያስቡ እና ሳያውቁ በጎዳናዎች ላይ መሮጥ ጀመሩ። ዝም ያሉት ሰዎች ግን ጣፋንታቸው በአሊሞች ዘንድ አነጋጋሪ ነበር። አንዳንድ ትንተናዎች የዳኑት በኃጢአት ውስጥ ስላልተሳተፉ ነው ብለው ያምናሉ። ሌሎች ደግሞ ዝምታቸውና እውነትን አለመደገፋቸው የራሳቸው አጋር አድርጓቸዋል ብለውም ያምናሉ። የእነዚህ ሰዎች ታሪክ እንደሚያስተምረን ምቾትና ስግብግብነትን መከተል ወደ ጥፋት እንደሚያመራና ኃጢአቱን መስራቱ ሳይሆን ጥፋቱ በኃጢአቱ ላይ መቆየቱ እንደሆነ ነው። ውድ የቻናል ቤተሰቦች የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ በሌላ እስከምንገናኝ ድረስ ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።